እናቷም የእንጀራ አባቷም በሞት እንዲቀጡ ተወሰነ። ወላጅ እናት ወይዘሮ ሀና በየነ ትባላለች። የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የፈታችው ይቺ ሴት ከእሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ስገባት የ11 ዓመት ልጇ ላይ ፍርዳ። መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት በማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታረግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስራዋ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ በአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር አንድ ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጦ ህፃን በአምላክ ግርማ ገደሏት። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ህፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌደራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾቹም እናቷ ሀና በየነ በሞት እንድትቀጣ ተወስኗል። እንጀራ አባቷ ብሩክ በሞት እንድቀጣ ተወስኗል። እጅግ አሳዛኝ መረጃ ነው የደረሰን። ነፍስ ይማር። ሚኪ ነኝ ከሚኪታ ቦርን ፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።